በፋኖ ላይ እንግዲህ የሸዋ ፋኖ የሌብ ኩናት ከጦር ዘመተን ዘመቱን መምሪያ ሁኞ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከነ ገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም አሜሪካ ቁጭ ብለው አስተላልፈንላቸዋል። ይሄ እንዴት ይረሳለ? መከላከያ ማረከ ቢል ውሸት ነው ውሸት ነው። አንድ ሁለት ይማረካል። ይሄ በገፍ የሚሆነው ግን ልብስ እያለበስን ይሄው ሸዋ ላይ የነበር ነው። ፎቶግራፍ ይሄው እ ምን ልትል ነው? ይሄው ዓለም ከተማ ውጊያ ላይ ውጊያ እየመራው የተነሳው ፎቶግራፍ ነው ይሄው? ሁሉም ብዙ ብዙ ብዙ ነገር ስንት ሰው ታርዷል ነጤ ላይ ነጤ ላይ አስራ አምስት ሚኒሻ አልታረደም? አልታረደም በአንድ ቀበር አልቀበርናቸውም? እ ተው ይሄ ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ የአማራን አማራ እንዴት እናጠፋለን ብለን አይደለም። የእርስ በርሳችን የተጣላ ነው፣ እርስ በርሳችን ላይ ሸዋ ላይ የተታኮስ ነው። እኛ ተው በማለታችን አይደለም። እ አይደለም ምሬ ወዳጆ ጋር ዞብል ተራራ ላይ ሄደ። ምንድን ነው ያደረግነው? ምንድን ነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለኝ። እሺ፣ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብረ ጽዮን ጋር ለስብሰባ ሄደን ምን እንዲታባን እኔ የሪከርዱ ሁሉ ቪዲዮ አለኝ። እለቀዋለሁ ይሄንን። ጃማ ላይ ሰባት ሚኒሻ ሲታረድ እኔ ቪዲዮ አለኝ። ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ አ ሸዋሮ ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው እጅግ የሚዘገንን የሚዘገንን ስራ ተሰርቷል የሚዘገንን ስራ ፋኖ ውስጥ ተሰርቷል ማንም ሰርቶት የማያውቀው እሺ ይሄንን እንልቀቀው ባለፈ ያቺ የጎንደሯ ልጅ ይቺ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን ልልቀቀው መከላከያ ተኩሶ መቷት በኋላ ጡቷን ማቆረጣት ከነቆራጮ ስትቆረጥ ቪዲዮው አለኝ። ልቀቀው እሱን። ከዛ ቸባሰ ደም የሚዘገነን ውስጥ አለ ሃኑ። እስላም ጠል ነው። አዎ፣ እስላም ጠል ነው። ስንት ሰዎች ተረሽነዋል፣ ስንት ሰዎች ተቀብረዋል፣ ወሎ ላይ ስንት ሰው ተቀብሯል። በዚህ አይደለም የተጣላ ነው። እኔ ለቅቄ የወጣሁት በዚህ አይደለም። ውሸት ሆነ ቪዲዮ አቀርብልሃለሁ። ፎቶግራፊን እያሳየው ነው። ማን ነው ሰው? አበበ ጢሞ በላትም? አበበ ጊሸሪውን በላትም? እነመከተው በለውም የነ ከተማው ጋር የነበረን ስብሰባ ላይ እስቲ ያን ቪዲዮ ላይ እለቃለሁ። ሁሉንም ፋኖ የትም አይደርስ አይተነዋል። ብዙ ደም አለበት። ብዙ እጁ በደም የተነከረ ነው። ለምን? አመራሮቹ ባላገር ስለሆኑ፣ አመራሮቹ ያልተማሩ ስለሆኑ የተማረ አይወድም። ስንት ሰው ተቀብሯል? ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውዲመናል? ሐኪም ቤት ዘርፈናል ወረዱ ተዘርፏል። ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል። ስንት ሐኪም ቤት ወንበር አድቀናል፣ ዩኒቨርሲቲ አውድመናል። እ እንርቀቀው ይሄን ይሄንን አብሽታራን በተለይ እያንዳንዱ አሁን ዲሞክራሲ ያለበት አገር ነው። እሺ ወንድሞች እንግዲህ ፋኖ ምስራቅ ጎጃም እና ምዕራብ ጎጃም እርስ በእርሱ እየተዋጋ ነው። ፋኖ ማለት እንደዚህ ነው። እንደዚህ ስለሆነ ነው አስጠልቶን ጥሎ ነው የመጣ ነው ጥለ ነው የመጣ ነው። ፋኖ አመራሮቹ የመሀይም ስብስብና ተላላኪ ስለሆኑ ጎጃም እየተዋጋ ነው፣ ጎጃም ጎንደር እየተዋጋ ነው፣ ሸዋም እየተዋጋ ነው፣ ራያ እና ፍቅሩ እና ምር እየተዋጋ ነው። የመሀይም ስብስብ ነው ፋኖ። የመሀይም ስብስብ ነው የምንለው ወደን አይደለም። የመሀይም ስብስብ ነው። ተዋጊው ምርጥ ነበር ግን አዋጊም የለም። መሀይሞች ናቸው። መሀይሞች ስለሆኑ እነዚህ መሀይሞች ብዙ የዲሃ ልጆች ሳያውቁ የሚሞቱት በጣም ነው የሚያሳዝኑ። በጣም በጣም እኔ በነበርኩበትም ሰዓትም በጣም በጣም ስማቸውን የማያውቁ ብቻ በአጀባ መሄድ የሚፈልጉ የሃይማኖተኛ ጎጠኛ ዘረኞች ናቸው። ስለዚህ እነሱ ለትግል ቀርቶ አይደለም፣ የፋኑ አመራሮች እነሱ አመራር መሆናቸው ቀርቶ አይደለም፣ ለእነሱ ራሱ አመራር ያደክማሉ። እንኳን ሊመሩ አመራርነት ራሱ እነሱን ለሚመራቸው ሰው አርካሚ ናቸው። ተቀጥቀጠው ራሱ ቢሰሩ የሚሆኑ አይደሉ። እነ ምርያም ማለት አረቂ ሲሸጡ የነበሩ ሳውዲ አረቢያ ላይ ናቸው። እነ ዘመነ ማለት በግ ሲጠብቁ የነበሩ ኤርትራ ላይ ናቸው። እነመከታው መከታው ማለት ደግሞ ጋሪ ነጅ እና ሸንኮራ ቸርቻሪ ነው። ይሄ ሰውዬ አሁን ስልጣን ቢ ማነው እንግዲህ መራሁ የሚለውን ወታደር ተመልከቱ። እንደዛ ነው፣ የርስ በርስ እያዋጋ ነው። ፋኖ ማሸነፍ ቀርቶ አይደለም ተሸንፎ ራሱ የተሸናፊ ክብር አያገኝም። ከአሁን በኋላ ዋጋ የለው ማዘን ነው። ግን በዛው ውስጥ ለሚሞቱት ምርጥ ምርጥ ወንድሞቻችን ነው። ሌላው ነገር ዝም ብሎ ነው። ፋኖ አያሸንፍም። ምንም ማሸነፍ ቀርቶ አይደለም። ወደፊት ራሱ የመኖር ቻንስ የለው። ሌባ ነው። ፋኖ ማለት ሌባ፣ ዘረኛ፣ ቆሻሻ ነው። በቃ ሙሉ በሙሉ ቆሻሻ ነው። አመራሩን ነው። እዚህ ላይ ልብ እምትሉት አመራሩን ነው። አመራሩ ቆሻሻ ነው። ተመሪውማ መሪ ቢያገኝ አይደለም ለኢትዮጵያ ቀርቶ አይደለም ለአፍሪካ የሚያሰጋ ጀግኖች አሉ እዛ ውስጥ። ምን ይደረጋል ታዲያ? የማንም የሸንኮራ ቸርቻሪ ልጅና የአረቄ ሻጭሪ ነው የገባው እዛ አመራር ነኝ አለው ደደብ። የደደብ የመሀይም ስብስብ ነው።